እዚህ ጨካኝ በቃ ምሳሌ ይወስናል፣ እንጂ አንተ እሱ እንደ ግባ አሁን እዚህ የነበርክ ለምን ይሄው። አልፈልግም አለ፣ እሷም አልፈልግም አለች። እኔ እኮ ሰዎች እኮ አይደሉም እነሱ የልጅ ገና አይን አልከፈቱ ልጆች ነው ያሉት እዚህ ጋር ለስራ ያልደረሱ ልጆች አንተ በሰው ኑሮ ላይ ወሳኝ ማን አደረገ? እኔ ለምን ብዙ ቦታ እንወስደዋለን ፣ እንዲመለስ እናረገዋለን እያልን እኮ ተፋቱ ማለት እኮ ገና አይን ያከፈቱ ልጆች አሉ፣ እራሳቸውን ያላወቁ ወንድ። ምን እያልክ ነው? ቅድም ከኔ ጋር አልነበርክ ማለት ነው? ምን እያልክ ነው? ምን ነው

አንቺ ብናተከተል ነው እነሱም ቤት አስተካክላለሁ ብዬሽ መጥቼ፣ አንተ ስለተከተልሽኛል ነገር አይደለም። ምን ማለት ነው እኮ እናንተ፣ እንጠፋቱ እሷም ትሂድ በቃ። ወይ ጉዴ፣ ጉዴ ነው

እኔ ማዘርዬ፣ እርሶ እንዲናደዱ አልፈልግም። በቃ ይቀመጡ። ይሄን ማየቴ ነው። ጊዜው ሲደርስ አንቺ ራስሽ ይገለጥልሻል። ምን አይነት ጨካኝ ሴት

ለምን በላት፣ ሥርዓት ያዝ ን ከእሷ ቦታ ማደርስ አይቀርም እናንተ እንዲህ እናቶችን እያመጣችሁ እናቶች ፊት ማ ነገር ታወራላችሁ እንደ

ከዚህ በላይ እኔ መዋረድ አልፈልግም ገባክ እስከ ዛሬ ድረስ እሺ ብዬ ተቀምጫለሁ እስከ ቤት የጠራሽው ምን ለማድረግ ነው የጠራሽው አንተን የጠራሁት እንጂ እሷን አይደለም ስለዚህ ምንም እዚህ አይሰራም እኔ የጠራሁት አንተን ። ነው

ከዚህ በላይ እንዴት ነው የምትቀየሩ? ፍቺ ነው የምፈልገው አላችሁ። በቃ ፍቺ እሺ። የምትደገፍበት ምክንያት ምንድነው? ልክ ነው። ቁጥ ነገር የለም። ምን ማለት ነው? ልክ ነው። እነዚህ ሰዎች ምንም ጤናማ አይደሉም። ቁጭ በይ አንቺ፣ ማርያምን ቁጭ በይ። በቃ እንደዚህ ምንም መድከም የለብሽም። ምንም እያደረጋችሁት ያለው ነገር ምንም ጤናማ ነገር አይደለም። አንተ ቆሞ ትላንት ከትላንት ወዲያ እኛን አግዘ እሱን የሚያደርገው ነገር አውዝ ቢላሂ ሸይጣን ረዲ። የምትሰሩት ስራ የእውነት ስራ አይደለም። ተበለዛችሁ ተበለዛችሁ ጠፋችሁ። ትናንትና እናለመነሽ፣ ምን አለሽ ምናምን? እሱም እኮ ትክክል ነው አይደል? እረ ተው፣ ልጁ ጤናማ አይደለም። ቅድም ከማደገር ስትሉ አልነበረም አይደለም? አሁን እኮ ደህና እየተነጋገር ነበር እኮ ይሄኛው ደህና እኮ መልስ እየመለሰ ነበር። አሁን ባሁን እንዳስነካቸው። እሺ፣ አይ፣ እሺ፣ ያውሩ፣ እሺ ምንም ብንል እኮ አንተ እኛን ልትቀበልን አልቻልክም እኮ። እኛ ትደግፈናለህ ብለን አንተ ምን እንዳስነካች። ለምንድነው እናንተ ግን ለይቅርታ ማይመች ስህተት የተሳሳታችሁ ነው? በኋላ አንተ ጤናማ አይደለህ። እንዲህ እናት እንደዚህ የሆነች አይታይህም። ቆይ ቆይ፣ አንተም እንደዛ እናቱ እንደዛ እየሆነች እሱም እንደዛ አድርጎ ረግጦ ወጣ። አንተም ዛሬ ምንድነው ግን? ረግጦ እኮ ረግጦ እኮ አልወጣም እሱ። አባረሁት አይደል የወጣው። ረግጦ ነው የወጣው ረግጦ ነው የወጣው። እሺ ተማ ነው የሄድኩት። ቆይ እኔ እሺ እኔም እነሱም ሳናስተካክል የሰው ትዳር ተበትኖ አይቀርም። መንስኤው አንተ ነህ ብዬ ልጆቼ በትኜ ስራዬን ለቅቄ መጥቼ ይህንን አስተካክላለሁ። ስለ አንተም ትደገማለህ። ሙባረክ አንድ ያለኝ አንተ፣ አንተም ትደገማለህ። ከውሸት ጎን ትቆማለህ። ትዳሩ ከበተነ ሰው ጋር በጎን ትቆማለህ። ንቂ፣ እናንተ ነቅታችኋል። ነቅታችሁ ጤናማ ቀኑ ሲደርስ ይገለጥላቸዋል። የምን ይገ ውሸት ለምን ይገለጠው እኮ ነው የያዛችሁት፣ በሆነ ባሰራችሁ ይሄን ነገር። ከተፈጥሮ የማይቻላቅ ሰው የሚያወራው እውነት ነው ማለት ነው። ሰይጣን ይሆንለታል እንዳይሆንለትም ይሄው ዘና ብላ ቁጭ ብላ ነው

በልበበእውልእና እራስህ እኮ እየተናገርክ ነበር። ያረገው ምን እንደሆነ አንተም ታውቀዋለህ። አታውቀውም? እራስህ ታውቀዋለህ እኮ። እስኪ ቆም ብለህ እራስህን አስበው አስበው። እስኪ ቆም ብለህ እራስህን ለምንድን ነው ፍርሃት በቃ

አስወጣት እችላለሁ። እንደውም እዚህ ቤት ትኖራለች። ማ አትወጣም። ማን ምን እንደምታረጋጋ ቤቴ ነው። እንደውም እዚህ ቤት ትኖራለች። እኔ ጋር አትጠጊ፣ አትጥሪኝ፣ እኔን አትጠጊ ጋር አንቺ። ይኸው የሰውን ህይወት እየበጠበጠች ያለች ከእብድ በላይ አስመሳይ መሰሪ ነሽ። በቃ አስወጣት፣ አስወጣት ምንም